ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን። ከኦሮሚያ ኢለቨን ሰሞነኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው እያንቱ አብዲ፣ አብሬያችሁ ቆያለሁ። በምስራቅ ወለጋ ዞን ጊዳ አይና ወረዳ በፋኖ ታጣቂዎች ታግተው የነበሩ አዛውንት በአሰቃቂ ሁኔታ መገደላቸውን ምንጮች ገለጹ። የአካባቢው ነዋሪዎች እንደገለጹት እንደ ኢትዮጵያን አቆጣጠር ህዳር 21 2018 በአንዶ ዴዲቾ ወረዳ ሰላማዊ ሰው አግተው ከወሰዱ በኋላ የግለሰቡ ቤተሰቦች ገንዘብ እንዲከፍሉ መጠየቃቸውን ገልጸዋል። ቤተሰቡ የተጠየቀውን ገንዘብ መክፈል ባለመቻሉ ወደ አቤደንጎሮ ወረዳ ወስደው በአሰቃቂ ሁኔታ እንደገደሏቸውና አስክሬናቸው መገኘቱን አረጋግጠዋል። የፋኖ ታጣቂዎች በአካባቢው ሰላማዊ ሰዎችን በማፈል ከፍተኛ ገንዘብ እንደሚጠይቁ ነዋሪዎች ይናገራሉ። ነዋሪዎቹ በኦሮሚያ ክልል ውስጥ የሚገኙ የአማራ ፋኖ ታጣቂዎች አርመናዊ ተግባር ለማስቆም መንግስት ኃላፊነቱን አልተወጣም ሲሉ ቅሬታቸውን ያቀርባሉ። የሶማሌ ክልል መንግስት በምስራቅ ሀረርጌ ዞን ጪናክሰን ወረዳ ከፍተኛ ጥቃት መፈጸሙ ተሰምቷል። የሶማሌ ክልል ታጣቂዎች ትላንት ህዳር አንድ ሁለት ሺህ አምስት ከጠዋት ጀምሮ እስከ ምሽት ድረስ ጪናክሰን ወረዳ በሞላሌና ካልመሌ መንደር በነዋሪዎች ላይ ከባድ ጥቃት ሲፈጽሙ መቆየታቸውን ምንጮች ገልጸዋል። በርካታ ወታደሮች በወታደራዊ መኪኖች ተሰማርተው እንደነበርና በጥቃቱ በጥቃቱም የተወሰኑ ሰዎች ተገለው ከአስር በላይ ሰዎች መቁሰላቸውን ነዋሪዎች ገልጸዋል። ሰብሎችን ጨምሮ በርካታ የህዝብ ንብረትም ወድሞ ተጠቅሟል ብለዋል። የኦሮሚያ ክልል ታጣቂዎች እንዲህ አይነት ጥቃት ሲፈጸምብን አልደረሱልንም ሲሉ ነዋሪዎች ቅሬታቸውን ያቀርባሉ። አክሎም የሶማሌ ክልል መንግስት ህዝቡን ለማፈናቀል በጪናክሰን ወረዳ የዕለት ተዕለት ዘመቻ እያካሄደ ነው ብለዋል። ፍርድ ቤቱ አቶ ታዬ ደንደአ ጥፋተኛ ሆነው በተገኙበት የህገወጥ ጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማስተላለፍ ለህዳር 26 ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት ዛሬ ህዳር 23 በዋለው ችሎት የአቶ ታዬ ደንደአን ክስ በተመለከተ ተለዋጭ ቀጠሮ መስጠቱን ጠበቃቸው ተናግረዋል። ዝርዝሩ እንደሚከተለው ይቀርባል። ፍርድ ቤቱ አቶ ታዬ ጥፋተኛ ሆነው በተገኙበት የህገ ጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማስተላለፍ ለህዳር 26 ተለዋጭ ቀጠሮ መስጠቱን ጠበቃቸው ተናገሩም። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 2018 በዋለው ችሎት አቶ ታዬ ደንደአ ጥፋተኛ ሆነው በተገኙበት የህገወጥ ጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያ ያቀረበውን ማስረጃ እንዲደግፍ ለህዳር 26 2018 ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ለአዲስ ስታንዳርድ ተናግረዋል። ፍርድ ቤቱ ለህዳር 23 ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን የቅጣት ማቅለያው በማስረጃ የተደገፈ አይደለም በሚል ለውሳኔው ተለዋጭ ቀጠሮ መስጠቱን ነው አበራ የገለጹት። የቀድሞ ምክትል የሰላም ሚኒስተር ዴታ አቶ ታዬ ደንደአ የቀረበባቸውን ሶስት አዳዲስ ክሶች አስመልክቶም በክሶቹ ላይ የክስ መቃወሚያ ማቅረባቸውና የዋስትና መብት ይገባኛል በሚል ከአቃቢ ህግ ጋር ክርክር ያደረጉ ሲሆን በጉዳዩ ላይ ውሳኔ ለመስጠት ለታህሳስ ስምንት ቀጠሮ መሰጠቱን አያይዘው ተናግሯል። እንዲሁም የተከሳሹን የጤንነትና የማረሚያ ቤት አያያዝ አስመልክቶ በምኑ ጤንነት ላይ መሆናቸውንና የደረሰባቸው የሰብአዊ መብት ጥሰቶች አለመኖሩን ጠበቃቸው አረጋግጠዋል። አቶ ታዬ ደንደአ ላይ የተመሰረቱትን አዳዲስ ክሶች በተመለከተ ከዚህ ቀደም ሆርን ኮንቨርሴሽን በተሰኘ ዩቲብ ቻናል ላይ ተገኝተው ያደረጉትን ንግግሮች መሰረት ያደረጉ እንደነበር ይታወሳል። ክሶቹም መንግስትን በኃይል መናድ፣ ስለ መከላከያ ሰራዊት ሰሜን እዝ ጥቃት እና ተያያዥ ጉዳዮች ላይ ጠቅላይ ሚኒስተሩ አሉኝ ብለው የሰጡትን መረጃ መከላከያ ላይ የተደረገ አደናጋሪ ወይም ሀሰተኛ መረጃ መንዛት፣ እንዲሁም በሀገሪቱ ህገ መንግስት መሰረት የተመሰረተውን መንግስት ስም በማቅደፍ የሚሉ መሆናቸው ተነ

በደቡባዊ ኢትዮጵያ ውስጥ በተከሰተው የማርበርግ ቫይረስ የስምንት ሰዎች ሕይወት ማለፉን የጤና ሚኒስቴር አስታወቀ። ሚኒስቴር እሁድ ዕለት ያወጣው መረጃ እንደሚያመላክተው ለአንድ መቶ አርባ ያህል ሰዎች ምርመራ ተደርጎ ሁሉም ነፃ መሆናቸውን ገልጿል። ቫይረሱ ከተገኘባቸው ሰዎች መካከል ሶስት ሰዎች ማገገማቸውን ያመላክተው መረጃው አንድ ሰው በሕክምና ላይ እንደሚገኝ ጠቅሟል። ቫይረሱ መጀመሪያ በተቀሰቀሰበት የጂንጋ ከተማ ባሳለፍነው ቅዳሜ ወደ ከተማዋ የሚገባም ሆነም ከከተማዋ የሚወጣ የሕዝብ ማመላለሻ ተሽከርካሪ አገልግሎት ማቋረጡን ነዋሪዎች ለዶቼ ቬሌ ተናግረዋል። በክልሉ ከማርበርግ ቫይረስ በሽተኞች ጋር ንክኬ እንዳላቸው የተጠረጠሩ ከ350 በላይ ግለሰቦች ተለይተው ክትትል እየተደረገላቸው መሆኑን ሚኒስትሩም አስታውቋል። ኤርትራ ሶማሊያና ሱዳን አሳሳቢ ተብለው በዩናይትድ ስቴትስ የግሪን ካርድ ክለሳ ከተካተቱ የአፍሪካ ሀገራት መካከል ይገኙበታል ተባለም። ዩናይትድ ስቴትስ በዋሽንግተን ዲሲ ብሔራዊ ጥበቃ አባላቶቿ ላይ ባሳለፍነው ሳምንት ረቡዕ ከተላለፈው ጥበቃ በኋላ አስር አፍሪካ ሀገራትን ጨምሮ ለ19 ሀገራት ዜጎች የተሰጡ የግሪን ካርዶች አጠቃላይ ክለሳ እንዲደረግ አስታውቃለች። ከነዚህም መካከል ኤርትራ ሶማሊያና ሱዳን ይገኙበታል ተብሏል። የትራምፕ አስተዳደር ይህንን እርምጃ መውሰዱን ያረጋግጠው ባለስልጣናቱ ለጥቃቱ ተጠርጣሪ የሆነው ግለሰብ ከዚህ ቀደም በአፍጋኒስታን ከአሜሪካ ኃይሎች ጋር ይሰራ የነበረ የ29 ዓመት አፍጋኒስታናዊ ዜጋ መሆኑን ከለዩ በኋላ ነው ተብሏል። በዚህም ፖሊሲ አሳሳቢ ተብለው ከተካተቱት አገራት መካከል አፍጋኒስታን፣ ሚያንማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ኢራን፣ ሶማሊያ፣ ሱዳን፣ የመን፣ ቡሩንዲ እና ቬንዙዌላ ይገኙበታል። በደቡብ ኤሽያ በደረሰ የጎርፍ መጥለቅለቅ እና የመሬት መንሸራተት አደጋ ከ600 በላይ ሰዎች በሞታቸው ተገልጿል። በሞቃታማው አውሎ ንፋስ እየተባባሰ የመጣው ዝናብ በአመታት ውስጥ ከታየው የጎርፍ አደጋዎች መካከል ከፍተኛውን አስከትሏል ተብሏል። ዝርዝሩ እንደሚከተለው ይቀርባል። በደቡብ ምስራቅ ኤሽያ ከአስር ዓመታት በኋላ ቀጠናውን ያጋጠመውን ከባድ ዝናብ ተከትሎ በተከሰተ ጎርፍ በመቶዎች የሚቆጠሩ ሰዎች ሲሞቱ በርካቶች ደግሞ የደረሱበት አልታወቀም ተባለም። በሞቃታማው አውሎ ነፋስ እየተባባሰ የመጣው ዝናብ በአመታት ውስጥ ከታዩት የጎርፍ አደጋዎች መካከል ከፍተኛው ነው ተብሏል። በዚህም የተነሳ በኢንዶኔዥያ ማሌዥያ ና ታይላንድ በሚሊዮኖች የሚቆጠሩ ሰዎች ተጎድተዋል ተብሏል። በኢንዶኔዥያ ሱማትራ ደሴት የሞቱ ሰዎች ቁጥር ከሶስት መቶ በላይ የተሻገረ ሲሆን በርካቶች ደግሞ አሁንም አልተገኙም ተብሏል። በጎርፍ ከተጎዱ አካባቢዎች ነዋሪዎችን የማስወጣት ጥረቱ አሁንም የቀጠለ ሲሆን ዋና ዋና መንገዶች በጎርፍ በመወሰዳቸውና የኢንተርኔትና የመብራት አገልግሎቶች በከፊት በመቋረጣቸው ጥረቱ አስቸጋሪ መሆኑ ተነግሯል። እስከ ቅዳሜ ድረስ ብቻ በታይላንድ 160 ሰዎች በማሌዥያ እንዲሁም በርካታ ሰዎች በሞታቸው ተዘግበዋል። በአደጋው ቤቶች በጎርፍ ሲወሰዱ በሺዎች የሚቆጠሩ ህንጻዎችን ወድመዋል ተብሏል። በአስር ሺዎች የሚቆጠሩ ሰዎች ከቤታቸው እንዲወጡ ቢደረግም አሁንም በመቶዎች የሚቆጠሩ መውጫ አጥተው እንደሚገኙም የኢንዶኔዥያ የአደጋ ኤጀንሲ አስታውቋል። የከፋ ጉዳት በደረሰባት በታፓኑሊ ከተማ ነዋሪዎች ምግብ ፍለጋ የግሮሰሪ ሱቆችን ሲዘርፉ ታይተዋል። እንዲሁም በታይላንድ ደቡባዊ ሶንግ ግላ ግዛት የውሃው መጠን 3 ሜትር ያህል ከፍ ያለ ሲሆን ቢያንስ 145 ሰዎች ሞተዋል ተብሏል። በዚህም በሀገሪቱ አስርት ዓመታት ውስጥ ከታዩት አስከፊ የጎርፍ አደጋዎች አንዱ መሆኑ ተዘግቧል። ጎርፉ በተከሰተባቸው አስር ግዛቶች ከ160 በላይ ሰዎች መሞታቸውን መንግስት አስታውቋል። ከ3.8 ሚሊዮን በላይ ሰዎች ደግሞ ጉዳት ደርሶባቸዋል ተብሏል። በማሌዥያ የሟቾች ቁጥር አነስተኛ ቢሆንም የደረሰው ጉዳት ግን አስከፊ ነው ተብሏል። በአደጋው ከ15,000 በላይ ቤቶች መውደማቸውና ከ78,000 በላይ የሚሆኑ ሰዎች ደግሞ ወደ ጊዜያዊ መጠለያ እንዲገቡ መደረጋቸውን ባለስልጣናቱ ተናግረዋል። በሀገሪቱ አንድ ሶስተኛው የመብራትና የውሃ አቅርቦት መቋረጡም ተነግሯል። በመጨረሻም በአንድ ቀን ውስጥ ብቻ ከ1,600 በላይ ሰላማዊ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ ተመድ አስታወቀም። የሱዳን ፈጥኖ ደራሽ ኃይል ጥቃቶች መጨመራቸውና የጸጥታ እጦት እየተባባሰ መምጣቱን ተከትሎም ከአንድ ቀን ባነሰ ጊዜ ውስጥ ከ1,600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ካርታላ ከተማ መሸሻቸውን የተባበሩ መንግስታት የስደተኞች ድርጅት አስታወቀም። ተፈናቃዮቹ በዳላሚ አካባቢ በሚገኙ የተወሰኑ ቦታዎች የሸሹ ሲሆን፣ በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑን ተመድ አስጠንቅቋል። ተፈጥኖ ደራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎም በደቡባዊ ኮርዶፋን የሚገኘውን የአባሲያ ታጋሌን ምዕራባዊ ክፍሎች በቁጥጥር ስር መዋሉን አናዶሉ የዜና ወኪል ምንጮቹን ጠቅሶ ዘግቧል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ናያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሬ ነበር። ቀሪዎች የኦሮሚያ ኤለቨን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም።